ስሜ ትግስት ነው። የመጣሁት ከወሎታ ከተማ ነው። ጌታን ያደረገልኝ የዛሬ ሁለት ወር ነበር የመጣሁት። ጥር አምስት ጻሎት ፕሮግራም ነበር እዚህ መጥቼ፣ እዛ ጋር ነበር የተቀመጥኩት። ከዛ በጣም ከፍቶኝ ነበር የመጣሁት ማለት ነው። አዝኜ እያለቀስኩ ነበር የመጣሁት እና ሁሉ ነገር የተዘግቶብኝ፣ እግዚአብሔር ግን ዛሬ መልስ ሰጥቶኝ እዚህ መድረክ ላይ ያቁሞኛል። እግዚአብሔር ስሙ ይባረክ። አሜን። ምንድን ነው ይሆነልሽ? ይሆነልኝ እግዚአብሔር ስራ የለኝም ነበረ ለሶስት አመት ቤት ነበር መቀመጠውና ከዛ፣ እዚህ ጋር የሆነ ልጅ መሰክር ነበር ሌስ ትሮጥ አድርጌ ነበር ብሎ ምስክርነት ሲሰጥ እኔ እዛ ጋ ቁጭ ብዬ፣ ከዛ እኔ እዛ ጋ ሆኜ እግዚአብሔር አምላክ ሆይ ለዚህ ልጅ ሰምተህ አንተ መልስ ከሰጠው ለኔ የእሱ ነው አትሰጠኛለህ አልኩኝና እዛ ጋ አሜን፣ ለእሱ የሆነ ለኔም ይሁንልኝ አልኩኝ ማለት ነው። እንደ ተመለስኩኝ የተዘጋ በራችሁ ይከፈታል ከዛ የተዘጋ ቁልፍ፣ የተዘጋ በር ይከፈትላቸዋል በኢየሱስ ስም ስትል፣ አዎ በጌታ በኢየሱስ ስም ይከፈትልኝ አላልኩና የቤት ቁልፌን አንስቼ እኔ እንደዚህ ከፈትኩ ማለት ነው፣ ዝም ብዬ እጄ ላይ ከዛ እንደዛ አልኩኝና ተመለስኩ፣ ቁጭ አልኩኝ። በኋላ ላይ ጸሎት ፕሮግራም ላይም ዘይት በዘይት ላል ሰዎች ሰለክ እዚ ጋ ከዛ፣ ዘይቱ አልደረሰኝም ግን እኔ እንደደረሰኝ በኢየሱስ ስም ደርሶኛል ብዬ ተመለስኩ፣ ሆኖልኛል ብዬ ከዛ ገብቼ ለሶስት አመት ያልተመለሰልኝ ጥያቄ በሶስት ቀን ተመለሰልኝ ማለት ነው። ዋ በሶስት ቀን፣ እጃችሁ ከፍ አርጉና፣ በሶስት ቀን ባለው የኔም በር ይከፈታል። የሶስት አመት ታሪክ። አዎ ከዛ እኔ ቃልም ገብቼ ነበር የሄድኩት ለእግዚአብሔር ተወራርጄ እግዚአብሔር አምላክ ሆይ ያልኩት ከዚህ ተመልሼ የስራ በር ከከፈትክልኝ፣ ምንም ልስራ፣ ምንም ልስራ ብቻ መስራቴን ነው ማምነውና መጀመሪያ የሰራሁት እንደ ደሞዜን የተከፈለኝ ለቤትህ ክብር ይዤ እመጣለሁ፣ እዚህ መድረክ ላይ ቆሜ መሰክራለሁ ብዬ ቃል ገባሁ ለእግዚአብሔር ማለት ነው። እንዳልኩት እግዚአብሔርም አደረገልኝ፣ ሆነልኝ። ለክብሩ መጥላ እግዚአብሔርን ለማመስገን እዤ መጥቻለሁ። አንተንም በጣም አመሰግናለሁ፣ እወዳለሁ፣ አከብራለሁ። ቤተል ቲቪ ቤቴ ውስጥ ሱሴ ብያለሁ። እኔ ቤተል ቲቪ ሱሴ ዋ አጠገባችሁ ያለውን ሰው ያንተም ነገር በሶስት ቀን ይለቀቃል። እመኑኝ። ዛሬ እዚህ ቤት ለሆነ ሰው ትንሳኤ ሲሆን እያየው ነው። እግዚአብሔር ብርን ሳይሆን ብሮችን አስቆጥሮ ሲመለስ፣ በታክሲ የሚሄድ እንኳን የለኝም ከዚህ እስከ አዲስ አበባ ወጣውና ከዛ ወደ ቤቴ አካባቢ ሲቀርብ ብር የለኝም ነበር። ከዛ እኔ በቃ ረዳቱን ነግሬ ለምን አሉ ታክሲ ከፍሎ የለኝም እና አልኩና ዝም ብዬ ገባ በድፍረት ማለት ነው። ከዛ ስገባ ብር የለኝም ምንም ነገር አልኩኝ ማለት ነው። ከዛ ውይ ተከፍሎልሽ አልኳልኝ። በር ላይ ሲደርስ ማከፈለልኝ ማን ያውቀኛል ስለው አይ በቃ ተከፍሎልኛል የሆነ አባት ናቸው የከፈሉልሻለኝ ማለት ነው የሆነ አባት ናቸው የከፈሉልሻለኝ ማለት ነው። ማን ነው የሚልሽ ረዳቱ እኔ ብር የለኝም አልኩት። ከዚህ ከአዲስ አበባ ከፍዬ ወጣሁ ወደ ቤቴ መግባ ግን የለኝም ነበረ ብር ማለት ነው የታክሲ። ከዛ በቃ ብር የለኝም ብዬ ለረዳቱ ሲነግሮ የአንቺ ተከፍለዋል አለኝ። ማን የከፈለልኝ ስለ የሆነ አባት ናቸው የከፈሉልሽ አለኝ። የሆነ መልአክ እኮ ነው። እጃችሁ ከፍ አድርጉና ተከፍለዋል በሉ፣ ጨብጡትና ተከፍለዋል። የኔና የአንተ ነገር የዛሬ ሁለት ሺህ ዓመት በቀራንዮ ጎልጎታ ላይ የናፍሬቱ ኢየሱስ የሰይጣንን ራስ መጥቶ የሰይጣንን ጭንቅላ ሰብሮ ዕዳህን ከፍሏል። ጮውና አሜ በለይ። አንድ ሰው አሜ ተከፍሏል። በሉሲያን ማታ ቂሶ ነው የከፈለው፣ አላውቀውም ታክሲው ውስጥ ማን እንደሆነ። የሆነ አባት ናቸው ከፍሎልሽ፣ የወረደ ከተከፍሎልሽ አላለ ይረዳቱ ማለት ነው። እመኑኝ ዛሬ እዚህ ቤት ከዚህ እጄ ትራንስፖርት የለኝም እኮ አሁን እሱ አሁን ትራንስፖርት የሌላት ትመስላለች? አትመስልም? እዚህ ቤት በዚህ ቲቪ የምትከታተሉ አንድ ትንቢት ነው ምነግራችሁ። ቤትኛም አሜሪካ፣ ካናዳ፣ አውስትራሊያ፣ ኢንግላንድ፣ እስራኤል፣ ሳውዝ አፍሪካ፣ አረብ ኤሚሬት ቤትኛም ዓለም ያላችሁ አንድ ትንቢት ነው ምነግራችሁ፣ የሰው እጅ የሌለ እንጀራ ይሰጣቸዋል። የሰው እጅ የሌለ በር ይከፈትላቸዋል። ከእኔ ጋር በዚህ ሶስት ቀን በሉሲ በረከቴ ይለቀቃል። ጠላት ያዞን ይለቃል። ምን ታስተላልፍ ያለሽ እዚህ ቤት ላሉ? እኔ እዚህ ቤት ፈውሳለ። በቃ ሁላችሁ ኑ፣ እግዚአብሔር ይሰጣል። ጥያቄ ይዛችሁ አልቅሳችሁ፣ መታችሁ፣ ስቃችሁ ትመለሳላችሁ። እኔ ዛሬ ሁለቱ እያለቀስኩ ነው የመጣው እዛ ጋር ተቀምጬ ማለት ነው እስከምወጣ ድረስ ከዓይኔ ላይ እምባ አልደረቀም ነበር። እግዚአብሔር ወይ አንተም እንደ ሰው ነህ ክንዴ እስከ ማለት ደረጃ ደርሻለሁ። እግዚአብሔር እንደ ሰው አይደለም። ቀል ይቆጥር ይችላል። እግዚአብሔር ጥያቄን ይመልሳል። እኔ ብቻ ኔ ከቤተሰቦቼ ግን እግዚአብሔር እኔ አቅፎ ደግፎ ላይ ክብር አብቅቶኛል። ስሙ ለዘላለም ይባረክ፣ ክብሩን ጠቅልሎ ይውሰድ። እግዚአብሔር በዚህ ቀን በቤታችሁና በሕይወታችሁ ላይ የሰውን እጅ ሳይሆን እግዚአብሔር እጅ ታያላል።